እኛ እዚህ ምድር ላይ ዜጋ ነን ወይ? ካላችሁበት ጨፍጭፉ፣ በጎቹን ጨርሶ እናንተንም መብላቱ አይቀርምና ቤተክርስቲያንም ማጥፋት አትችሉም። ሰላም ኦርቶዶክሲያን ባለማዕተቦች፣ እንደምን ቆያችሁ? እንደምን አረፈዳችሁ? ሁላችሁም በያላችሁበት ሰዓት እና አቆጣጠር እንደምን ዋላችሁ? እንደምን አረፈዳችሁ ነው። ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። የዛሬ ቪዲዮችን የዛሬው የመነጋገሪያ አጀንዳችን የሚሆነው በመሀል አዲስ አበባ በዚሁ በቦሌ ሚካኤል አካባቢ ምን ተፈጠረ? እሱን አብረን የምንመለከት ይሆናል። እንዲሁም ደግሞ ዛሬም ድረስ በአርሲ ላይ እየተፈጠረ ያለውን ነገር የዞኑ አስተዳደር በቲክቶክ አካውንቱ በቲክቶክ ድረገጹ የለቀቀውን ነገር አለ። እሱም አብረን የምንመለከት ይሆናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳዘነጉ ወደ እንግዲህ የመጀመሪያው ነገር የሚሆነው የአርሲ ኦርቶዶክሲያን ባለማተቦች ዛሬም እየተጨፈጨፉ ነው። ዛሬም እየተገደሉ እየታረዱ እየተረሸኑ ይገኛሉ። ታዲያም ይህን ነገር የዞኑ አስተዳደር ምን ብሎ በቲክቶክ ድረገጹ አስተላለፈ? የዞኑ አስተዳደር እንግዲህ አቶ ሀሰን ሙሐመድ ይባላል። ይህ ግለሰብ እንግዲህ ከዚህ ቀደምም በአርሲ ኦርቶዶክሳን ባለማት እየተጨፈጨፉ እየተገደሉ እየታረዱ እያየ ምን ሲል ተናግሮ ነበረ? አይ በቦታው ምንም አይነት ግድያ፣ ምንም አይነት ጭፍጨፋ የለም፣ የሞተ ሰው የለም ሲል ተናግሮ ሲደመጥ ነበረ። እነሆ ከሁለት ቀን በፊት ደግሞ ምን ብሎ በቲክቶክ ድረገጹ ፖስት አደረገ? አንድ እንስማው።

ገብርማ ፊለሞ ል ማ እንደሰማችሁት ነው እንግዲህ ይህ የዞሆን አስተዳደር የተባለው የአርሲ አካባቢ ዋና አስተዳደሪ ተብሎ የሚጠራው ያለው ሰው ግለሰብ አቶ ሀሰን ሙሀመድ በቲክቶክ ድረገጹ እንደዚህ ሲል ፖስቶት ነበረ። ይህ ነገር በኦሮምኛ ነው። ትርጉሙን በሚከተለው ልንገራችሁ። ገጀራችሁን ሳሉ የምትይዙበትን ያዙ፣ ሜንጫችሁን ምዘዙ፣ ካላችሁበት ጨፍጭፉ። ቄሮች ተነሱ ባካችሁ። ስለምን ቁጭ ብላችሁ ታያላችሁ? ስማችን ጠፋ እኮ። እንደ አንበሳ እያጓራችሁ፣ እንደ ነብር እያቃሰታችሁ፣ እንደ ንብ ተናደፉ። እንዋጋለን የምትለው ባርነትን ጠልነትን ነው። ባርነትን ፈልገ ነው ወይ የማትነሳው ለምንስ ነው የማትወጣው? ይህን ንግግር የተናገረው እንግዲህ የዞኑ አስተዳዳሪ የተባለው አቶ ሀሰን መሀመድ ነው። እንግዲህ በዚህ ልክ ነው ኦርቶዶክሲያኖችን ጨፍጭፉ ሲል የተደመጠው። ይህ የዞኑ አስተዳዳሪ አቶ ሀሰን መሀመድ እንግዲህ ኦርቶዶክሲያኖችን ለማጥፋት ቆርጦ የተነሳ ይመስላል። አንድ አስተዳዳሪ ከሚባል ሰው የመንግስት አካል ከሚባል ሰው ሰላም እናሰፍናለን ከሚል ሰው እንደዚህ አይነት ነገር መጠበቅ በጣም የሚከብድ ነገር ነው። እንዴት ብለን እንንገራችሁ? ቆይ ኦርቶዶክሲያን ባለማዕተቦች መጨፍጨፍ ለእናንተ ጽድቅ ነው? በምንስ አይነት ሁኔታ ነው ክርስቲያኖች ሲጨፈጨፉ ደስ የምትሰኙት? አንድ አስተዳዳሪ ነኝ ከሚል ሰው እንደዚህ አይነት ነገር መስማት እንደዚህ አይነት ነገር ፖስት ማድረግ ወደ ሶሻል ሚዲያ ማሰራጨት ለዓለም ማሳየት በጣም ይከብዳል። አሁን ፊት ለፊት ገዳዮቻችን ማን እንደሆኑ እያወቅን መተናል። የሃይማኖት ተቋማዊ ጉባኤ ሻኔ ነው፣ ፋኖ ነው፣ ታጣቂ ሀይሎ ሲለን ነበረ። አሁን ግን እያየን የምንመለከተው ነገር እራሱ እንደሆነ ነው። ሃይማኖት ተቋማት ጉባኤ ሲሰጥ የነበረው መግለጫ የአርሲ አካባቢ ኦርቶዶክሲያን እየተቀነጠሱበት ያለው ቤተ ክህነት ወይ የወረደው ቤተ ክህነት እንደዚህ አይነት ሪፖርት እኛ ላደረስንም ሲሉ ተናግረው ነበረ ከዚህ ቀደም እና አሁን ገዳዮቻችን ምን ያህል ፊት ለፊት ሀላል እየወጣችሁ እንደሆነ እያየን ነው እኛ እዚህ ምድር ላይ ዜጋ ነን ወይ ባለማዕተብ እዚህ ቦታ ላይ እንደ አንድ ኦርቶዶክሳዊ ባለማተብ እዚህ የኢትዮጵያ ምድር ላይ መብት አለው ወይ? ንገሩን። ውስጥ አድምጡት። እንተና ተቀይሮ እንተና ይምጣም አይደለም ጉዳያችን። ኦርቶዶክሶች ዜጋ ናቸው ወይ? እንደ ሰው የመምራት ጥበብ አቅም አላቸው ወይ? በትምህርት የሚያዳክሙን እኛው የእኛው፣ ኦርቶዶክስ አይማርም፣ ሲፈተን ይወድቃል፣ ይጣላል። ይህ እኮ በጣም በደል ነው ጎበዝ። ይህ እኮ ማሰብ ይጠይቃል። እንዲህ ማሰብ ይጠይቃል እኮ ኦርቶዶክስ ነን። እንዴት እንቀጥላለን? እንዴ ምን አገናኘው? መጾም መጸለይ ነው። እንጾማለን፣ እንጸልያለን፣ ንስሓም እንገባለን፣ እንቆርባለን። ግን መብታችን ደሞ ሊነካ አይገባም። ይሰው አይደለን? ቅድስት ቤተ ክርስቲያን ትናንት በነበራት ሕይወት ቅድም ሰምታችኋል። አዲሲቷ ኢትዮጵያ ኢትዮጵያ የሚሉን የትኛው አዲስ የትኛው አዲስ እኛ ምን መሄድ ምን ፈልገው እስከ ዜማችን ነው ዜማችን አሮጌ ነው እኛ ምን ፈልገው እስከ በዓላችን ነው በዓላችን አሮጌ ነው እኛ ምን ፈልገው እስከ ገዳማችን ነው ገዳማችን አሮጌ ነው እኛ መሄድ ምን ፈልገው እስከ ሁለንተና የክርስቲያን ህይወት ነው ህይወታችን አሮጌ ነው እኛ መሄድ ምን ፈልገው ትናንት በነበረው የብራና ታሪካችን ነው አሮጌ ነው ወይ ታሪካችን እንዴ መጠይቆ ይጠይቀናል። አዲስ አዲስ አዲስ ምን አዲስ እንሰራለን፣ እናመርታለን፣ እንለወጣለን፣ ማደግ ይገባናል። ነገሩ ጥያቄ ለመንግስት፣ እኛ እዚች የኢትዮጵያ ምድር ላይ እንደ አንድ ዜጋ እየተቆጠረ ነው? ባለማእተብ እንደ አንድ ዜጋ እንደ አንድ ህዝብ እየተቆጠረ ነው? እስከ መቼ፣ እስከመቼ ተገሉናላችሁ? እስከመቼ ታርዱናላችሁ? አሁን አሁን እያየንና እየተመለከትን ያለ ነው። ቀጥታ መንግስት ኦርቶዶክስ ተዋህዶን ለማጥፋት እየሰራ እንደሚገኝ ነው። አትልፎ አትጣሩ። እኛ ልገሉ ልታጠፉ ትችላላችሁ። እችን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ግን ከሶስት ሺህ ዓመት በፊት የነበረችን እምነትን ግን ማጥፋት አትችሉ። እሱን አስረግጬ ነግራችኋለሁ። ነገር ግን እኛ ባለማተቦችን ኢትዮጵያ ላይ ጥያቄ እየፈጠረብን ያለው በአራቱ ማቅጠጫ የምንገደለው የምንያዘው የምንገደለው የምንጨፈጨፈው የምንታረደው እኛ ክርስቲያን ባለማተቦች ነን። መናኙ በአራቱ ማቅጠጫ የሚገደሉት ክርስቲያን ናቸው። ካህናት የሚታረዱት ቤተክርስቲያን እንደ ችቦ የምንነደው ባለማተቦች እንደ ቅጠል እየረገፉ ይገኛሉ። ታዲያ ይህ ነው ሃይማኖት ተኮር ያልሆነው ግድያ? በዚህ ልክ ሀላል ወጥታችሁ ፊትለፊት ወታችሁ ክርስቲያኖችን እንጨፍጭፍተን እስግደል እያላችሁ የምትናገሩት እናንተ በብሔር ውስጥ ተሸፍናችሁ ብሔራችን ተሰደበ ብላችሁ ክርስቲያኖችን በእምነታቸው የመኖር ምክንያት የሆነውን እምነታቸውን ምክንያት በማድረግ እየጨፈጨፋቸኋቸው ትገኛላችሁ። አሁን አወቅን፣ አሁን ተረዳን። አርሲ ላይ እየተገደሉ ያሉት በመንግስት አዛዥነት እንደሆነ ነው። የዞኑ አስተዳደር እንደሰማችሁት ቅድም እንደዛ ስል ጨፍጭፉ ተነሱ ሲል ተደምጧል። አሁንም ግን የምንናገረው ነገር ቢኖር ልገሉን ልጆቿን ልታጠፉ እንደግጠ ልታረግፉን ትችላላችሁ። በምንም አይነት ታምር ግን ከሶስት ሺህ ዓመት በፊት የነበረችው እነ ዮዲት ጉዲት፣ እነ ግራኝ አምር ሲዋጓት የነበሩን እነሱ ግን መዋጋት አቅቷቸው ስንት ዓመት ሙሉ ሲያስጨንቋት ኖረው እነሱ አልፎ ቤተክርስቲያን ዛሬም ድረስ አበባና ለምን ልማ ትገኛለች እና እኛንም ብታጠፉም ቤተክርስቲያን ማጥፋት አትችሉም ማለት እወዳለሁ። በዚህ ጉዳይ ላይ ዝም ስትሉ እንደዚህ መንግስት ኦርቶዶክሳውያንን ግደሉ የመንግስት አካል ኦርቶዶክሳውያኖችን ግደሉ በቃ እያለ ጨፍጭፉ ተነሱ እያለ እየሰማችሁ ዝም የምትሉት ሆዳችሁ ካልሞላ በስተቀር ማትናገሩ ሆዳችሁ ሲጎል ለምን ብላችሁ ነው የምትነሱት፣ ስልጣናችሁ ሲነካ ለምን ብላችሁ ነው የምትነሱት እንጂ ልጆቻችሁ ለቅጠል ሲረግፉ ዝም እንደምትሉ አይተናል፣ ተገንዝበናል። ስሙልኝ ቤተ ክርስቲያን ሳትኖር ሆዱ ከሞላ ደረቱ ከቀላ የማይሰማው ብዙ አረመን ያለን የእውነት በጣም ይቅርታ አርጉልን። በእንዲህ አይነት ሂደት ውስጥ ነው ያለነው። የክርስቲያኖች መላላት፣ የቤተ ክርስቲያን መሪዎች ባዶነት፣ ሁለቱም ተደማምረው ቤተ ክርስቲያን ላይ ድቀት ቀጠሉ። አንዱ ሆኖ መቀናቤት አይችሉም። ታስባላችሁ። እንዲያው ደስ ይበላችሁ። እኛ ጋር የሚባለው ደስ ይበላችሁ የተባለ እኛ ክርስቲያኖች ንስሐም እንገባለን ገባለን። ክርስትናችን እናስቀጥላለን። ቤተ ክርስቲያናችን የመጠበቅ ኃላፊነት አለብን። ኦርቶዶክሳውያን ወጣቶች የቤተክርስቲያን ባለቤት ናቸው። እንዲያው እናንተ መባ ጣሉ አያገባችሁም፣ ሌላውን ለእኛ ጣሉት የሚለው አይሰራም፣ አይሰራም። እንዲያው በቃ ጥላችሁ ሂዱ እኛ በቃ እናውቅላቸኋል፣ አይሰራም። እንግዲህ እኔ በዚህ ሰዓት ብዙ ነገር ባልናገራችሁ ደስ ይለኛል። ነገር ግን እናንተ ወዳችሁ ካልሞላ በስተቀር ነው ባለማተቦችን ዞር ብላችሁ ወዳችሁ ሲጎል ቤተክርስቲያን እናሰባስብ በሚል መልኩ ቤተክርስቲያንን ተበላዋት አላችሁ። እንደ መዥገር ተጣብቃችሁ ቅዱስ ቤተክርስቲያንን እያዳከማችኋት የምትገኙት ከቤተ እምነቱ ውጭ ያላችሁ ሳይሆን ቤተ እምነት ውስጥ ያላችሁ ሰዎች ናችሁ። አሁን ሰዎች እዛ ውስጥ ያላችሁ ሰዎች ናችሁ። የበግ ለምድ ለብሳችሁ ቤተክርስቲያንን እያስጨነቋችኋት የምትገኙት እናንተ ናችሁ። ምን መናገር እንዳለብን አናቅ። ቤተ ክርስቲያን እንደ ችቦ ስነድ እያያችሁ ዝም። ከአናት አባቶች እየተገደሉ እየታረዱ ቀድሶ ሊወጡ ሲል በጥይት ጥይት እንደ ውሃ እየተርከፈከፈባቸው እያያችሁ ዝም። ባለማተቦች እንደ እንደ ቅጠል እየረገፉ እያያችሁ ዝም። እስከመቼ ነው ይሄ ዝምታችሁ? ይሄ በእናንተ ላይና በቤተ ክህነቱ ላይ የዘመተውን ያደረባችሁን ዝምታ መቼ እንደም እንደም እንደምትለያዩ ከዛ ዝምታ እናቅ ግን በዚህ ልክ ከሄዳችሁ ማንወጣው ደረጃ ውስጥ እንደምንገባ አትጠራጥሩ። እኛም እንሞት ከሆነ እናንተ ማይቀርላችሁ። ዝም አትበሉ ስንላችሁ እንዋጋ እያልን አይደለም። ከመንግስት ጋር በሰላማዊ ሁኔታ ሄዳችሁ ተነጋገራችሁ፣ ለዚህ ለእንደዚህ አይነት ነገሩ ፍትህ አበጁ። ዛሬም በአርሲ እኮ ፍትህ አልሰፈነም። ዛሬም በአርሲ እኮ እነኛ ሰማት የሆኑት ባለማተቦች እኮ የሰማትነት ክብር አልተሰጣቸውም። በየትኛውም በአንዳንድ ደብር ላይ ብቻ ነው ዛሬም ድረስ እየተገደሉ ነው። እየተጨፈጨፉ ነው። ይህን እያያዙ የቤተ ክህነቱ ራሱ ማይሆን ማይሆን መልስ ይሰጣል። የማይሆን ማይሆን ነገር ይናገራል። እስከ መቼ ነው በእንደዚህ ነ መልኩ የምትቀጥሉት? እናንተ እኛን ስንገደል ስንጨፈጨፍ እያያችሁ ወዳችሁ እስከ ሲጎል ብቻ ባለመ ልጆቼ ብላችሁ ተቅለስልሳችሁ ትመጣላችሁ። እናንተን ግን በሰማይ ወየው ወየው። ያቺ ጥቁር ማትበሳዋ መኪና አንድ ቀን ክርስቶስ ሊበሳት ይችላል። መንጋችሁን የማትጠብቁ ከሆነ ልጆቻችሁን የማትጠብቁ ከሆነ ከልጆቻችሁ በፊት እኔን የማትሉ ከሆነ እንደ እረኛ ተኩላ ሲበላባችሁ በጎቻችሁን ተኩላውን የማታባሩለት ከሆነ በጎቹን ጨርሶ እናንተንም መብላቱ አይቀርምና በጎቹን ጨርሶ እናንተንም መብላቱ አይቀርምና፣ ወየው ለእናንተ፣ ወየው በዘች በጥቁር መኪና እየሄዳችሁ እኛን ጥቁር ለምታስለብሱ፣ ቤተክርስቲያንን ማቅ ለምታስለብሱ፣ አመድ ለምታስነሰንሱ ወየው! እስከ መቼ በእንደዚህ አይነት ዝመት ውስጥ እንደምትዋጡ አይገባል። ዛሬም በመሀል አዲስ አበባ ከ17 ሚሊዮን ብር በላይ ሲያስጭበረብር የተያዘው ግለሰብ በቦሌ ሚካኤል ቤተክርስቲያን ወጣቶቹ ደርሶ በለምን ብለው በሚጠይቁበት ሰዓት ወጣቱን እያሳሰሩ ይገኛሉ። ወጣቱን አሁንም እያሳሰሯቸው ይገኛሉ። የቦሌ ሚካኤል ልጆች ሲናገሩ ተደምጠዋል። ስሙልኝ፣ ትኩረት ለቦሌ ደብረ ምረት ቅዱስ ሚካኤል ቤተ ክርስቲያን። ቤተ ክርስቲያን የአንድ ግለሰብ አይደለችም። ቤተ ክርስቲያን የጻፊ ወይ ያለቃ አይደለችም። ቤተ ክርስቲያን የሕዝብ ናት። ቤተ ክርስቲያን የእግዚአብሔር ቤት ናት እንጂ የማንም የግል መጠቀም አይደለችም። ይሄ በምስሉ ላይ የምትመለከቱት የደብሩ ጻፊ የቤተክርስቲያን ብር በማጭበርበር በመብላት ገንዘብ ስላለው ብቻ ማንም አይነካኝም፣ አገረ ዝገድረስ ማንም አይነካኝም በማለት የደብሩ ሰንበት ተማሪዎችን ሰብሳቢውም ጭምር በማሳሰር እያስፈራራ እንደፈለገ የሆነበት ይገኛል። ይህን አገረ ስብከቱ ማወቅ አለበት። የአካባቢ ወጣቶች ማወቅ አለባቸው። ህዝበ ክርስቲያኑ ማወቅ አለባቸው። ቤተ ክርስቲያን በአንድ ግለሰብ እየተዘረፈች ትገኛለች። ከዚህም በፊትም ሽሮሜዳ ቅድስት ስላሴ የቤተ ክርስቲያኑ መሬት ሸብችቦ ሽጦ ከዛ እንደተባረረና ሀገረ ስብከት ወደዚህ እንዳዘዋወረ መረጃ አለን። ትኩረት ለቦሌ ደብረ ምሕረት ቅዱስ ሚካኤል፣ ስለ ቤተ ክርስቲያናችን ዝም አንልም። ይህ ቪዲዮ ትኩረት የሚሻ ነው። ስሜታዊ ላለመሆን እሞክራለሁ። የቦሌ ሚካኤል ቤተ ክርስቲያን ጸሐፊ የሆንከው ግለሰብ እንግዲህ እኔን ታሳስረኝ እንደሆነ አብረን እናያለን ማለት ነው። የቦሌ ሚካኤል አካባቢ ወጣቶች፣ ኦርቶዶክሳውያን ባለማተቦች፣ ማህበራት ጥምቀት ሲመጣ ምንጣፍ ለማንጠፍ ለመዘመር የምትመጡ በጠቅላላ ከእንደነዚህ አይነት ወንበዴዎች ቤተ ክርስቲያናችንን ነፃ ማውጣት ይጠበቅብናል፣ ግዴታም አለብን። በዛ ደብር ላይ ሰንበት ትምህርት ቤት ገብተን እንደመማራችን፣ ቤተ ክርስቲያኑ ላይ ስጋው ደግሞ እንደ መቀበላችን፣ ቦሎኒኬን ቤተ ክርስቲያኑ ላይ እንደ ማደጋችን፣ ቤተ ክርስቲያኑ የጸሐፊ ወይም ደግሞ የአስተዳዳሪ አይደለም። የአካባቢው ነዋሪ አባቶቻችን፣ ቅድመ አያቶቻችን ናቸው ያቺን ቤተ ክርስቲያን እዛ ቦታ ላይ የተከሏል። ስለዚህ ሀገረ ስብከት የመደበው ወንበዴና ዱርዬ ገንዘብ ስላለው ማንንም ማሳሰር ስለሚችል ለተጠየቀው ጥያቄ መልስ ከመመለስ ይልቅ የሰንበት ትምህርት ቤት ሰብሳቢ፣ የሰንበት ትምህርት ቤቶችን ማሳሰር፣ እንደዚሁም ወጣቱን ማሳፈል፣ ይሄ በዚህ ዘመን የማያስኬድ ነገር ነው። ስለዚህ እሸትዬን አስፈታው። የተፈጠረ ችግር አለ። ያንን የተፈጠረ ችግር በህጋዊና በአግባቡ ፍታው። አንተ አዲስ አበባ ሀገረ ስብከት ድረስ ማንም አይነካኝም እዛ ድረስ ቼንና አቅም አለኝ ብለህ በምታስበው ለእኛም በሶሻል ሚዲያ አቅም አለን እምታመጣውን አብረን እናያለን። አንተም ከዛ ቤተ ክርስቲያን ትለቃለህ፣ ቤተክርስቲያኗንም ነፃ እናወጣለን። ይህንን ቃል እገባልሃለሁ። አስረዳ። እንደሰማችኋቸው ነው ወንድሞቻችንን ቦሌ ሚካኤል ቤተክርስቲያን እንግዲህ አሁን እየተፈጠረ እና እየተደረገ ያለው ነገር በጣም የሚያስጠላ ነገር ነው። አስተዳደሩ ዝም ብሏል። የሂሳብ ክፍሉ ግን ዛሬም ድረስ እየበላ ይገኛል። ዱርዬ ነው ሰውየው። ከዚህ ቀደም ብዙ ቤተክርስቲያኖች እንዳጨበረበረ ይታወቃል። ይሄ ነው ብዬ አልናገርም ቤተክርስቲያኑ ነገር ግን ዛሬም ድረስ በቦሌ ሚካኤል እየተፈጠረ ያለው ነገር ከ17 ሚሊዮን ብር በላይ መንዝሯል፣ በልቷል ለምን ብሎ የሚጠይቁትን ለቤተ ክርስቲያን የሚጨቃጨቁትን ለቤተ ክርስቲያን ዘብ የሚቆሙት ወጣቶች ለምን ብለው ሲጠይቁ እያሳሰራቸው ይገኛሉ። መረጃንም አታወጡም ብሎ እያሳሰራቸው ይገኛሉ። ነገር ግን እኛን ምስቲ ታሳሰሩን እንደሆነ እናያለን። ቦሌ ሚካኤል እየተፈጠረ ያለው ነገር ዛሬ ማታ ተደውሎ ትናንት ማታ ተደውሎ እንዲህ እንዲህ ተብያለሁ ተነግሮኛል፣ ብዙ ነገር። ነገር ግን አሁን ድረስ መናገር የምንፈልገው ነገር ቢኖር ብሩዋን መንዝሩት፣ ችግር የለውም፣ የያዙት ብሉት እርግጥ ነው የእናንተ ሀላል ወጣ፣ እንጂ ፊትለፊት ተነገረ እንጂ በየደብሩ በየእንትኑ ታቦት ቆሞ የሚለመነው ብር ዘጠና ፐርሰንቱ ለኪስ ነው፣ አስር ፐርሰንቱ ለቤተክርስቲያን እንደሆነ እናውቃለን። ነገር ግን አሁን የአንተ ነገር ከፋ፣ 17 ሚሊዮን ብር ብቻህን ስትወስድ፣ ለብቻህ ጥቅም ለግል ጥቅም ስታውል፣ ወጣቱ ደርሶ ሲናገርክ፣ ወጣቱ ደርሶ ለምን ብሎ ሲጠይቅህ፣ ታሳስራለህ ቲክቶከሮችንም የምትመነ ከዚህ በዚህ በፊት ያሳዩዋቸውን ወንድሞች የሆነ ሰማቷን ዳኒ ባለማህተቡንም እያስፈራሯቸው ይገኛሉ። ለምን ድምፅ ለምን ተናገራችሁ፣ ለምን መረጃ ያወጣችሁ፣ እናንተ የማይቀርላችሁም፣ ትታሰራላችሁ ተብሎ በውስጥ መስመር እየተነገራችሁ ይገኛል። እሰሩን፣ ጨዋደል፣ አንሟሟ፣ ነገ እንፈታለን፣ ችግር የለውም። ነገር ግን የተፈቱ ሰዓት የተፈታ አንሳ ግን አንተ በዛ ደብር ላይ የምትቀመጥበት ምንም አይነት ምክንያት አይኖርም። አሳሳሪውም አንተ ነህ፣ ብሩንም የሰረቀው አንተ ነህ። መረጃ ተይዞብህ እንዲህ ስትባል በጉቦ በብር ደለለ ልጁን ታሳስራለህ። ችግር የለውም። አሁንም ግን መናገር የምንፈልገው ነገር ቢኖር ኦርቶዶክሲያን ባለማህተቦችን ብታሳስሯቸውም ነገ ግን ከነገ ወዲያ ነገና ከነገ ወዲያ እናንተ ዛ ደብር ላይ አቀጥሉ አቀጥሉም ስለ እውነት ነው የምነግራችሁ። በብር የጀመራችሁ ነገ ከነጎዲያ ደግሞ ዝም የሚላችሁ አካል ስለሚበዛ ነገ ከነጎዲያ ጽላት እስከ መስረቅ ትደርሳላችሁ። ነገ ከነጎዲያ ደብሩን አፈርሰን የራሳችን ቤት ካላደረግን ትላላችሁ። ዝም የሚላችሁ ሰው ስለበዛ አሁንም እየበዛ ስለሆነ እንዲህ እንዲህ ብለን አንጨቃጨቅም ከእናንተ ጋር። ነገም ሌላ ቪዲዮ ነው። በሌላ መረጃ እንመጣባቸዋለን። እናንተ ለዛሬው በዚህ ቆየን። ቪዲዮን እስከ መጨረሻው እስከ እንደተከታተላችሁት አልጠራጠርም። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትዘነጉ። ነገ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ።